ያንቺ እሽ ነው ታደርሰን፣ በየቤታችን አይሻለሁ። አራ አራ እኔ እኔ ራሴ

እንዴት ምን እንድብልሽ? ወደዚህ ደጃችን እኮ ቀረፌታችን በዚህ ፈሰን ውቃታችው ታድያ፣ እናስቸግርሽ። እናታለም እናስቸግርሽ። ምኑን ነው ደግሞ ተሆነልኝ

ስትጫወቱ ተመወግሳችሁ እየኑ እኛም ስናንቧርቅ ያንቧረቅ ነው ገብቶኝ። እኔ እኮ ልጠይቅሽ አንቺ ምን ሆነሻል አልሽ። ታውንታውን እናንተን ጨምሬ እና በችግር ላይ ችግር ተምደርብባችሁ ነው ያመሸ። ግን በእኛው ልብሽ ተሰንክሮ ነው እንጂ

አንቺጌ ወልሽ ይኸውልሽ፣ በድንበር የተጣላው ሰው ነበረ፣ እዛ ተመንደር፣ ይኸውልሽ፣ መንደር ቀይሮ ኑሮ ኑሮ ከብት አማን ሰላም ብሎ ከብት እያበላ ወጦ ተሜዳ በተቀመጠበት፣ አይል ተዋለው ተቀመጠበት ማለት ነው።

የነገር ሊቀመንበር እኮ ያ ያንተ የሚሽትማ የነገር ሊቀመንበር ሰራንላቸው፣ እንጂ ጉድን ያደረግናቸው ነው ምልህ። በቃ ጉድ ጉድን ያደረግናቸው

አለበለዚያ ደግሞ ይሄ ቤት እንደው ሌላ ሰው የለበት፣ ልጅ የሚባረቅበት የለም፣ ምን የለም። እዚቹ ቁጭ በሉና እንደሚሏችሁ ተሆነ እያበሰላቸው እንዲምላቸው ሆነ ጠላሹ ልተጅ ነው ክፍቱን

አስማረ በላይነሽ ቤት ተትሏል። እ ቤት አለች ብላ ኧረ የለችም እ የለችም የት እዳ ነው? ኧረ እዚያ በ እንትን እ ተዘመዶቿ ዘንድ ነው ህዳ ያል ተዘመዶቿ ምን ደህና የሉ ኧረ እንጃ አባቴ መሄድ ነኝ አለች እ እዚያ ናት አንተ እንጂ አስማራ ምን ነው እኮ እንደው ነገሩ እንዳርዳር ብዬ ብዬ ነው እንጂ ሰምቻለሁ እኮ ሁሉ ነው። እንዴት ደግሞ የምትደብቅ? ምን ተብሎ ይነገራል ብለሽ ነው ታዲያ አንተ ግን ነገር አልዳሰሻውኒ። እንዴት ለጎረቤት ያላማከሩት ለማን ይመከራል ብለህ ነው እንጂ። ኧረ ለሰሚው ግራ ነው ለተናጋሪው መቼም። ተይው እባክሽ። ኧረ ተውኝ እናቴ። እንዴት አስማረ፣ እንደው ምን ሰይጣን ቢገባችሁ ነው እንዴ? አለ ወጣ ማደሯንም እኮ እኔ እንደው ያለው መቼም ብቻ ነው እንጂ እ አሁን እ አይ እንጂ ተይኝማሽ፣ ተይኝማ እ ወንዱ ተምሮ ወንዱ ተምሮ አገር ያላቀናውን ሴቶች እንዳለ ሊያጃ በመንደር እየዞሩ ይሄ ጎርፍ አመጣሽ ሆነ እንትን ይዘው ለነገሩ እንዲያም አይባል፣ አስማር እንዲያ እኮ አይባልም። ያው መችስኛ ሴቶች ታውቃ የለ አሁን እንዲ የመጣ ተበሉ

እናንተ እዚህ ተመችቷችሁ ደልቷችሁ ያላችሁት እንባ ነብስ እይ ቤትን አለማክበር ትዳርን አለማክበር እኮ ነው ለነገሩ እውነቱን

ነገር ቢሆን መመለሱ ነው ሸጋ ይኸውልህ እኔማ አሁን እንደው ባስመማችሁ ጥሩ ነበር ይኸውልህ እዛ ደግሞ መንገድ ልሄድ ሁኜ ነው እህ ምንና እህ አንድ ችግር ገጥሞኝ እናቴ ይኸውልህ እዛ ችግር እና ፈር በላ ምንና የምን ችግር ነው እናቴ ወንድምህ አለም እዛ እንትን እያዋ ከትክተው ጥለውት ይኸውልህ ተወው እሱ ተወው እሱ ነው እንትን ነው እንዴት ነው አንቺ ጎርታ ይኸውታል እናቴ ተይው ይህንን ተይው ዝምለኝ እንዴት ነው አንቺ ጎርታ

ቆይ፣ እንዴት ነው የምናደርግ? ብላ የምጠይቀን እሷ አልተበይም ቆይ ሰጣ ነገር ወዲያው ሰምታሽ ነኝ እስኪ ያንብር እንዴት እንዲሆነ ነበር ያው መችም እንግዲህ ዋ ምን ታረጉታላችሁ? እያያችሁ ያለ ሁኔታውን ምን ሆነ እንዴት እና ሁኑ እንዴ ምንም እንዴት ነው የምናርግ? አሁን ያለፈው ነገር ዝባዝንኬ መጎልጎል አያስፈልግም። ምንድነው አሁን የምናርግ? እንደደለን ተባል ተባሎቻችን ሄደን አጥፍተናል። ማሩን እንዲያው ይቀርባሉ ብለን ተጉልበታቸው ለድፍት ብለን አልቅሰን ቢሆን እንገባለን።

ደህና ናችሁ። ደህና ምኑን ነው ደሞ እያንቦለቦላቸው የምትመጡ። ምን ምን ተገኘ? ሌላ ምን ይገኛል? ስለ ሴቶች እያወገ ነው የሚሉበት እ ሴቶች ነው እንጂ ወንድሜ እስከ ዛሬ ታደርግ ነው ይልቅ አሽቀንጥሬ ቤስታል ራሱ አላስያዝኳትም። ቤስታል ራሱ አልያዘችም እንጂ አሽቀንጥሬ